ጤና ይስጥልኝ ውድ የኢትዮንስ ቤተሰቦች፣ እንደምን አላችሁ? የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች ሰላምታ ያበያላችሁበት ይድረስ። የዕለቱን አዳዲስና ወቅታዊ መረጃዎች አዘጋጅተናል። ከኢትዮንስ መረጃዎች ጋር በጋራ ንጥቆ ይጋበዙ። በቅድሚያም አርሲኖችን ነግራችኋለሁ። እየተገነባ ያለው ሰራዊት ለትናንሽ ኃይሎች የተደራጀ አይደለም፣ በማለት የብልጽግና መንግስት አስታወቀም። ሀገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር ሞከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉም የአገዛዙ መከላከያ ሚኒስትር አይሻ መሀመድ ለኢሳያስ አፈወርቂና መሰል ሰዎች ንግግር ምላሽ ሰጥቷል። ዝርዝር ዝርዝር በአማራ ክልል በአገዛዙ ጦርና አፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የክልሉ የብልጽግና ጽፈት ቤት ኃላፊ አቶ ኤርጋሽ ሳይ ስብሰባ በዋሉበት ከተማ ከፍተኛ የተኩስ ልውውጥ ተደርጓል ተብሏል። የፋኖ አመራሩ ደረጀ በላይ በበኩላቸው የብልጽግና አገዛዝ ባለባቸው ከተሞች ህዝብ ላይ ከፍተኛ ዘርፋና እገታ እየተፈጸመ ነው ሲሉ አስታውቋል። ተጨማሪ ይዘናል። ወደ ክልሉ እንዳይገቡ የተከለከሉ ተሽከርካሪዎች ተለቀቁ ተባለ። የክልሉ ፕሬዚዳንት ከብልጽግና አመራሮች ጋር ችግሩ በውይይት መፍታታቸውን ተከትሎ ነው ተከልክለዋል የተባሉ ተሽከርካሪዎችና ጭነቶች ወደ ትግራይ ክልል ገብተዋል የተባለው በዝርዝር እናያለን። በኢትዮጵያ በኤምፖክስ በሽታ የመጀመሪያው ሰው ሞት ተመዘገበ ተብሏል። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ከተያዙ ሰዎች ውስጥ አንዱ ህይወት ማለፉን የጤና ሚኒስቴር ነው ያስታወቀው። በዝርዝር እንመለከታለን። ታጋቾችን ለመመለስ የተስማማው ሀማስ አሜሪካ ያቀረበችለትን የተኩስ ሀሳብ እንዲሻሻል አልጠየቀም። አሜሪካ ላቀረበችው የተኩስ አቁም ስምምነት ምላሽ ሰጠው። ሀማስ በህይወት ያሉና የሞት ታጋቾች እንደሚለቅም አስታውቋል። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። እየተገነባ ያለው ሰራዊት ለትናንሽ ኃይሎች የተራጃ አይደለም አሉ፣ የብልጽግናው መከላከያ ሚኒስቴሩ። ሀገር ብሎ ለመጥራት የሚያስቸግር ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር ሙከራቸው የተለመደ ባህሪ እንደሆነ እናውቃለን ሲሉ የመከላከያ ሚኒስትሩ አይሻ ማህመድ ለኢሳያስ አፈወርቂ ንግር ምላሽ ሰጥተዋል። የሀገሪቱ መከላከያ ሰራዊት በስም ያልጠቀሷቸው አካላትን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተራጁ እንዳልሆነ ሚኒስትሯ ጨምሮ ተናግረዋል። በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የእነሱን ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። የሰራዊት የመከላከያ ሚኒስትሯ አሻይን የተናገሩት የኤርትራው ፕሬዚዳንት ሳያስ አፈወርቂ በአገሪቱ የነፃነት በዓል ላይ በብዙዎቹ ዘንድ መነጋገሪያ የሆነውን ኢትዮጵያን የተመለከተ ንግግራቸውን ካሰሙ ከሳምንታት በኋላ ነው። ፕሬዚዳንት ሳያስ ባለፈው ሳምንት ቅዳሜ ግንቦት 162017 ዓ ም በተከበረው 34ተኛው የኤርትራ ነፃነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስት ላይ ጠንካራ ትችትን ሰንዝረው አነጋጋሪ ሆኖ ነበር። ፕሬዚዳንቱ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት አምስት ዓመታት ያወጁ ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው ማለት ነበር። በሰዓቱ የተናገሩትም የኢትዮጵያ መንግስት የጦር መሳሪያ ግዥና የወታደራዊ ዝግጅት ላይ ነው ሲሉ እየከሰሱት ኢሳያስ እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያና ቴክኖሎጂን ለማግኘት የሚደረገው የግዥ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅቶች ሁሉን ያወቀና የመዘገብ ነው ነው ሲሉ መናገራቸው ይታወቃል። ሊያቀርቡ የሚፈልጓቸው ምክንያቶች የሚሰማቸው የውሃ ጉዳይ አባይ፣ ቀይ ባህር፣ የባህር በር ማግኘት፣ የኦሮሞን ህዝብ የማይወክል የኦሮሞ ማሳሰም፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬት ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ማለት ከሰዋል። ፕሬዚዳንት ሳያስ በተለይም የኦሮሞን ህዝብ የማይወክል የኦሮሞ ማሳስ በማለት ያደረጉት ንግግርና አስተያየት ከተለያዩ አካላት ጠንካራ ምላሾችን አስከትሏል። የብልፅግና መከላከያ ሚኒስትር አይሻ መሃመድ ቅዳሜ ግንቦት 23 2017 ዓ.ም በኢትዮጵያ ዜና አገልግሎት ለተላለፈ ቃለ መጠይቅ ላይ ለፕሬዚዳንት ኢሳያስ ምላሽ የሚመስል ትችትን አንስተዋል። ሚኒስትሯ ታዲያ በስም ያልጠቀሷቸው አካላት ኢትዮጵያን የተመለከተ ንግግር ማድረጋቸውን በማመልከት ወቅሰዋል። ሚኒስትሯ ንግግር አድርገዋል ያሏቸውን አካላት የገለጹት በራሱ ሀገር ነው ብለው ለመጥራት የሚያስቸግር የራሱ ሀገር ህዝብ በፍርሃት ተሸብቦ የሚኖር በተቻለ አጋጣሚ ሀገር ለቆ የሚወጣባቸው ሀገራት በማለት ጠርተዋቸዋል። ከሁሉ የሚገርመው ግን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማድረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናውቃለን። ና በዚህ ልክ ስለ ኢትዮጵያ ለመናገር ወይም ሙከራ ማድረጋቸው የተለመደ የእነርሱ ባህሪ እንደሆነ እናውቃለን ሲሉ የቀጠሉት ሚኒስትሯም በአሁኑ ሰዓት እየተገነባ ያለው ሰራዊታቸው እነርሱ እንደሚያስቡት እዚህ ሰፈር ላይ የእነሱ ምክር እየሰሙ ብድግ ብድግ ለሚሉ ትናንሽ ኃይሎች የተራጀ ሰራዊት አይደለም ሲሉም ተደምጧል። የመከላከያ ሰራዊት ብሎ የጠሩት ያገዛዙ ጦር በማንኛውም የተሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ የተገነባ ነው ማለትም ይናገራሉ። ቤታችን ውስጥ ላሉት እዛም ዝም ለሚታዩ ትንንሽ ነገሮች የሰፈር ሚኒሻ በቂ ነው የሚሉት የብልጽግናው ሚኒስቴር ይህንን የሚኒሻ ኃይል እያሰለጠኑና እያዘጋጁ መሆኑን ጨምሮ ተናግረዋል። አሰለጥን ነው እናዘጋጅ ነው የሚሉት የሚኒሻ ኃይል በርካታው ለፋኖና ሌሎች ኃይሎች እጁን የሚሰጥ ከመሆኑም በላይ በአስከፊ ሁኔታ ሰብአዊ መብት ጥሰቶችን የሚፈጸም ንጹሃንን የሚገድልና እርስ በርስ ውጊያዎችን የሚያበረታታ ኃይልን እያሰለጠኑ መሆናቸውን ግን አልተናገሩም። ባለፉት አመታቱ መከላከያ ሰራዊቱ ላይ ተርጓን ያሏቸውን የሪፎርም ስራዎች የሚያነሱት እኒ ሚኒስቴር ያለው ነባር ሁኔታ አለም አቀፍ ሴናሪዮና ራሱ የሚፈልጋቸው ዝግጅቶች ስላሉ ከዚህ ቀደም ያልነበሩ አደረጃጅቶች ተፈጥረዋል ማለት ይናገራሉ። በአደረጃጅቶቹ መሰረት አሁን ላይ ተፈጥረዋል ከሚባሉት አንዱ መካከል የብልጽግናው መሪን የሚጠብቀው አጠቃላይ ኃይል ሲሆን ይህም የቤተ መንግስቱ የሪፐብሊካን ኃይል ተብሎ የሚጠራና በጠቅላይ ሚኒስትሩ የሚታዘዝ መሆኑ ግን አልጠቀሱም። ከአደረጃጅቶቹ መካከል በዋና ነሳቸው ሊጠቅሱ የፈለጉትና ከኢሳያስ አፈወርቂና ከጎረቤት ሀገራት መካከል ጸብ ውስጥ ያስገባቸው ባህር ኃይል ልዩ የሳይበር ሴኩሪቲ እንደሚገኙበትም ጠቅሰዋል። የመከላከያ ሚኒስትሩ የኦሮሚያ ና አማራ ክልል ያሉት ግጭቶች በተመለከተ በቃለ መጠይቃቸው ሲናገሩም ተደምጠዋል። ክልሎቹ ከዚህ ቀደም የነበሩበት ሁኔታ ሁሉም ሰው የሚረዳው እንደነበረ የገለጹት ሚኒስትሯም አካባቢዎቹ በተነጻጻሪ ሰላም እና መረጋጋት የሚታይባቸው፣ ህዝብ ተረጋግቶ ወደ ሰላም ወደ ልማት ስራ የገባባቸው ሁኔታዎች ናቸው ይላሉ። ይህን በሚሉበት ሂደት ውስጥ እሳቸው ታዲያን የአማራ ክልል ሰማንያ በመቶ የሚሆነውን በፋኖ ኃይሎች የኦሮሚያ ክልል አርባ በመቶ የሚሆነው ደግሞ በኦሮሞ ነጻነት ጦር ኃይሎች ቁጥጥር ስር መሆን ይታወቃል። እሳቸው እንደዚህ ቢሉም የአገዛዙ ወታደሮችና ካድሬዎች ግን በአሁኑ ሰዓት ወታደራዊ ድጋፍ በማድረግ በወታደራዊ ካምፖች ጭምር ተጠርንፈው ውጊያ ውስጥ የገባቸው የአማራ ክልልና የኦሮሚያ ክልል አካባቢዎችም ሰላም ናቸው ለማለት መገደዳቸውን ያሳያል። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ቁመና እዚህ ግባ የሚባል እንዳልሆነና ለመከላከያ ሰራዊት ስጋት የሆነ ወይም ደግሞ ሕዝቡ ከሰላማዊ ኑሮ መቶ መቶ ተነጥሎ እንደነበረው የሚያደርግ አይደለም በማለት በቃለ መጠይቃቸው አጣጥለዋል። በእነዚህ አካባቢዎች ያለውን ሁኔታ ሲገልጹ እኒህ ሚኒስትር ሰላማዊ ሆኖ እንዲቀጥል ለማድረግ የየክልሎቹ ሚኒሻና የጸጥታ ኃይል የማሰልጠን ስራ እየተከናወ የተከናወነ መሆን አንስተውም ከክልሎቹ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎቹ ወደ ማረጋጋትና ራሱን ሰራዊት ወደነበረበት የሀገር ክልሉና ጠባቂ ቁመና የመለስ ስራ ጎን ለጎን እየተሰራ ነው ይላሉ ሚኒስትሩ። ምንም እንኳን በአማራ ክልል ያወጁት ጦርነት የአማራ ልዩ ኃይልን ትጥቅ እናስፈታለን የሚል ቢሆንም አሁን ላይ ልዩ ኃይልን ጨምሮ ሚንሻ ወደ ማሰልጠን የገቡበትና መከላከያ ሰራዊቱ ሊመክቱ ያልቻለ ኃይል በአማራ ክልል መነሳቱን ግን ክደዋል። የመከላከያ ሰራዊት በንጹሐን ዜጎች ላይ ወስዷቸዋል ስለተባሉ እርምጃዎች ጥያቄ ሚኒስቴር ጉዳዩ የሚዲያ ፕሮፓጋንዳ ነው ማለት ይናገራሉ ሚኒስትሩ። አሴት ከመሆናቸው በላይ የመጡበት አካባቢው ጭምር የአፋር ክልል ሲሆን የእሳቸው መከላከያ ሰራዊት በአካባቢው በትግራይ፣ በአፋር፣ በአማራና በኦሮሚያ ክልል በግልጽ ንጹሃን የሚያጠቃበትና ዓለም አቀፍ ማህበረሰብ ጭምር ሪፖርት የሚያወጣበት በበርካታዎች ዘንድም እነዚህ ጥቃቶች በእንባ ሳይሆን በደም ጭምር የሚለቀሱበት መሆኑን ክደዋል። መከላከያ ሰራዊቱ እንደሚባለው ሂዶ የሚጨፈጭፈው ኃይል ቢኖር ኖሮ እነዚ እስካሁን እየተሸለኮለኩ ይቆዩ ነበር ወ የሚል እምነት የለኝም፣ ሲሉ ተጠየቅ ያለበትን ሀሳብ የሰነዘሩት አይሻ ይህ ማለት ግን የሚፈጠር ነገር አይኖርም ማለት አይቻልም፣ በማለት ተመልሰው አለዝበዋል። ሚኒስትሯ በሚደረጉ የሰላም የማስከበር ሂደቶች ውስጥ ሰው አይሳሳትም ማለት አይቻልም፣ የሚኖሩ ነገር ስለምናውቀው ማለት በአገሪቱ እየተካሄደ ያለውን ጦርነት የሰላም ማስከበር ስራ ነው ሲሉ ጠርተውታል። በተቃራኒ ወገን ያለው ሀይልም በህዝብ ውስጥ ተሰግስጎ ህዝቡን መስሎ ከህዝብ ነጥለን እርምጃ ለመውሰድ የሚያስቸግር አይነት ስልት የሚከተል ስለሆነ የሚደርሱ አንዳንድ ሰቶች ሊኖሩ ይችላሉ ማለት ህዝቡን በአንድ ሚሆን በሌላ መንገድ ከታጣቂዎች ጋር እንደሚደበድቡት በሮ እንደሚያጠቁትና እንደሚጨፈጨፉት እንደ ጠላትም እንደሚቆጥሩ ጭምር ተናግሯል። ሚኒስትሩ አይሻይን ቢሉም የኢትዮጵያ ሰብአዊ መብቶች ኮሚሽንና ዓለም አቀፍ ተቋማት ግን አገዛዙን ንጹሃንን መሰረት ያደረጉና በዋናነት ንጹሃንን ከታጣቂዎች መለየት ያልቻሉ ጥቃቶችን በመፈጸም በሺዎች የሚቆጠሩ ንጹሃንን መግደሉን እየተነገረ ይቀጥሏል። በአማራ ክልል በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የክልሉ የብልጽግና ጽፈት ቤት ኃላፊ አቶ ይርጋ ሲሳይ ስብሰባ በዋሉበት ከተማ ከፍተኛ የተኩስ ልውውጥ መደረጉም ተሰምቷል። የፋኖ አመራሩ ደረጀ በላይ በበኩሉም የብልጽግና አገዛዙ ባለባቸው ከተሞች ህዝብ ላይ ከፍተኛ ዘረፋና አገታ እየተፈጸመ ነው ሲል አስታውቋል። አገዛዙ ባለባቸው የዞንና የወረዳ ከተሞች ላይ መከላከያ፣ ፖሊስና ምንሻ እንዲሁም በፋኖ ስም ብልጽግና ስምሪት የሰጣቸው አካላት ህዝቡን እየዘረፉ ሲያሸንፉ እያማረሩ ይገኛሉ፣ ያሉት አርበኛ ደረጀ ብላይም ይህን መጠነ ሰፊ ዘረፋና እንግልት ተከትሎ ነጋዴዎች፣ ባለሀብቶችና ሌሎች ቤታቸውን እየጣሉ እየተሰደዱ ነው ሲሉም ተናግረዋል። እንዲህ አይነት የዘረፋና መሰል ወንጀሎች ፋኖ በተቆጣጠራቸው ቀጠናዎች እንደሌሉ የተናገሩት የፋኖ አመራሩ ደረጀ ብላይም ከነዚህ አገዛዙ ነፃ ለመውጣት ለሚደረገው ትግል ህዝቡ ድጋፉ እንዲያጠናክሩ ማለት ይጠይቃሉ። በዚህ ምክንያት ከተማ ላይ ብልጽግና ወይም አገዛዙ ባለበት ቦታ መከላከያውን እየዘረፈ ነው፣ ሚሻ እየዘረፈ ነው፣ ማንኛውም እየዘረፈ ነው። ህዝባችን እያሳጠቀ ህዝባችን እያሰደደ ነው። የፋኖን የሚመስል ስለብሶ በፋኖ በፋኖሲ የሚዘርፍ የአገዛዙ ቡድን አለ። ይሄ ህዝባችን ለስደት ዳርጎታል። ጎንደር ብንነሳ፣ አዲስ አበባ ይዋል ህዝባችን ተሰደዋል። ወደ ባህር ዳር ብንሄድ፣ በዞን ከተሞች ያሉ እቶን ወንድሞቻችን ተሰደዋል። ይህ በአገዛዙ ቡድን ነው።

የፋኖ አመራሩ ደረጀ በላይ ከወቅቱ ጋር ተያይዞ ለአርሶ አደሩ መድረስ ያለበት የአፈር ማዳበሪያ ላይ የአገዛዙ ከፍተኛ ዘረፋና ንግድ ላይ ተሰማርቶ ሕዝቡን እያማራ እንደሚገኝም አክለው ተናግረዋል። አርሶ አደሩ የአፈር ማዳበሪያ ከአገዛዙ ሰዎች በከፍተኛ ዋጋ ጭማሪ በኮንትሮባንድ እንዲገዛ እየተገደደ ነው ሲሉም ነው የፋኖ አመራሩ ጨምሮ ያስታወቁትም። ለምሳሌ እንበል አርሶ አደሩ በሚያመርተው ምርት በአግባቡ እንዳይጠቀም የማዳበሪያ ሽያጮች አሉ እኛ ማዳበሪያ እንደማንፈቅድ ማዳበሪያን እንዲጠቀም አርሶ አደራችን ግባት እንዲኖረው እንዲያመርት እማንፈልግ ይመስል ማዳበሪያን እኛ እንደምንዘርፍ አስመስሎ ማዳበሪያን አጅቦ አመጦ ኦቨር በኦቨር ማዳበሪያ ሽጦ መካፈል አንድ ኩንታል ማዳበሪያ 14 ሺህ ብር ነው። ዛሬ ጫይት ወረዳና ደልጊ ጣቁሳ ወረዳ፣ ሻውራ ወረዳ ላይ እየተሸጠ ያለ እኛ በምናስተዳድርበትና በምንመራበት ቀጠና ገበሬ በዚህ ላይ ምስቅልቅሉ ይወጣል። ያለ 14 ሺ ብር ኩንቶላም እየገዛን ያለ ይሄ ምንድን ነው? መከላከያ ጅቦ ስለሚያመጣ እኛ ከዛ ላይ መከላከያ ምንም ብንመታ መኪናዎች ይወድማሉ። የኛ መኪናዎች ናቸው። ተገደደ በሳምንት ነው ጨው የሚወጡት መኪናዎች ይወድማሉ። ማዳበሪያ ይጋያል። ማዳበሪያ ከስራ አርሶ አደሩ እንዳንጠቀም አደረጉ ይላል ብለን።

የፋኖ አመራሩ ደረጀ በላይ በሁሉም ቀጠናና ቀጠና በሚገኘው ፋኖ በአንድነት እንዲቆም ጥሪ አቅርበዋል። በሌላ በኩል በክልሉ በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በተለያዩ አካባቢዎች መቀጠሉ ታውቋል። የክልሉ የብልጽግና ጽፈት ቤት ኃላፊ አቶ እርጋ ሲሳይ ስብሰባ በዋሉበት ከተማ ከፍተኛ የተኩስ ልውጥ መደረጉም ለማወቅ ተችሏል። በትላንትናው ዕለት በደቡብ ጎንደር ዞን ላይ ጋይንት ወረዳ ንፋስ መውጫ ከተማ የክልሉ ብልጽግና ጽፈት ቤት ኃላፊ አቶ እርጋ ሲሳይና የመከላከያ አዛዦች የመሩ ስብሰባ መደረጉን ሲሆን የተናገሩ የመረጃ ምንጮች የፋኖ ኃይሎች በአካባቢ እንደሌሉና ቀጠናው እንደተቆጣጠሩ ሲገለጸው የነበረው ንፋስ መውጫ ከተማ ምሽቱን ከፍተኛ ተኩስ ተከፍቶ ነበር ብለዋል። የተኩስ ልውውጥ የተጀምረው የፋኖ ኃይሎች በከተማ ቅኝት ላይ በነበረው ወታደራዊ ተሽከርካሪና ወታደሮች ላይ ጥቃት መፈጸማቸውን ተከትሎ ነው ተብሏል። በዚህ ወቅትም አገዛዙ ወታደሮች ላይ የሞትና የአካል ጉዳት መረሱን የመረጃ ምንጮች ተናግረዋል። በተመሳሳይ በክልሉ ወሎ ቀጠና በአምባሰል ከለላ፣ መቅደላና ተኩለሽ ወረዳዎች በተለያዩ ስራዎች የፊት ለፊት ውጊያና የደፈጣ ጥቃቶች ተፈጽመው ከፍተኛ ሰብዊና ቁሳዊ ጉዳቱን መዝገቡ ታውቋል። የአገዛዙ የብልጽግና አመራሮች እኩላቸው በከፍተኛ ወታደራዊ ጀባ ታግዘው ከመከላከያ አዛዦች ጋር በመሆን በተለያዩ አካባቢዎች የሚያደርጓቸው ስብሰባዎች መቀጠላቸው ለማወቅ ተችሏል። በዛሬው ዕለትም የብልጽግና አገዛዝ የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን ሰሜን ወሎ ዞን አንጎት ወረዳ አሁን ተገኝ ከተማ እንዲሁም የብልጽግና ጽህፈት ቤት ኃላፊ አቶ ኤርጋ ሲሳይ ደግሞ ደቡብ ጎንደር ዞን ታች ጋይንት ወረዳ አረብ ገበያ ከተማ የመከላከያ አዛዦችን በመያዝ ነዋሪዎች መሰብሰባቸውን ነዋሪዎች ነግረውናል። ወደ ክልሉ እንዳይገቡ የተከለከሉ ተሽከርካሪዎች መለቀቃቸው ተሰማ። የክልሉ ፕሬዚዳንት ከብልጽግና አመራሮች ጋር ችግሩን ፈጥተዋል ተብሏል። ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንደለቀቁ ተወስኗል ተብሏል። ውሳኔው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ እየመጣ ነው ተብሏል። ፕሬዚዳንት ታደሰ ወረደ ትላንት ግንቦት 23 2017 ዓ ም ከደመላሽ ገብረ ሚካኤል ጋር ውይይት ማድረጋቸውን ተከትሎ ወደ ትግራይ ክልል ሸቀጣሸቀጥ ጭነውና ምርቶችን የምርት አቅርቦቶችን ይዘው ሲንቀሳቀሱ በተለያዩ መንገዶች ተገተው የነበሩ መኪናዎች እንዲገቡ ተፈቅዷል ተብሏል። በዚህም ከግንቦት 18 ቀን 2017 ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልክላ የተደረገባቸው የጭነ ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነ የብልጽግናው ኮሚሽነር ተናግረዋል ተብሏል። ሁለቱ ኃላፊዎች ታዲያ በውይይታቸው የመረጃ እውነትነቱ ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተወጣጣ ኮሚቴ ጉዳዩ እንዲመረምረው ስምምነት ላይ ደርሰዋል ተብሏል። የኮሚቴው የምርመራ ውጤት መሰረት ማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህ የማይከናወን ተግባር ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ተስማምተናል ነው የሚሉትም ይህ ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር የፕሬዚዳንት ጽሕፈት ቤት ያሰራጨው መረጃ አመልክቷል። ይህንን ወደ ትግ ትግራይ የተከለከለውን አጠቃላይ የሸቀጥ እንቅስቃሴ በተመለከተ የክልሉ መንግስት የሰየመው ህወሓትን ጨምሮ ተቃዋሚ ፓርቲዎች ጭምር ጥሪ ሲያደርጉበት የቆዩት ጉዳይ ነው። በተለይም ደግሞ ፓርቲዎቹ በአንድም ሆነ በሌላ መንገድ ከዚህ በፊት በትግራይ የአጠቃላይ ዝግ በማድረግ የተፈጠረውን ጦርነትና የኑሮ ውድነትን መሰረት ያደርጉ ጥቃቶች አሁንም ሊቀጥሉ ነው ወይ በሚል ህዝቡ እየተረበሸ ይገኛል። በአስቸኳይ የፌዴራል መንግስት መፍትሄ መውሰድ አለበት። በየትኛውም ሁኔታ ትግራይን አቋርጦ የሚሄድ ሸቀጥ እንኳን ቢኖር ኃላፊነቱ የፌዴራል መንግስት እንጂ አሁን ላይ ወደ ትግራይ የሚገባን ሸቀጥና ምርት መከልከል ግን ተግባራዊነቱም ጭምር በዓለም አቀፍ ህግ የሚያስጠይቅ ነው።

በኢትዮጵያ በኢምፓክስ በሽታ የመጀመሪያው ሞት ተመዝግቧል ተባለ። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ወይም ኤምፓክስ ከተያዙ ሰዎች ውስጥ የአንዱ ሕይወት ማለፉን የጤና ሚኒስቴር አስታወቀ። በበሽታ መያዛቸው የተረጋገጠ ሰዎች ብዛትም ስድስት ደርሷል ብሏል። ያገዛዙ ጤና ሚኒስቴር የጤና ሚኒስቴር ኢትዮጵያ ውስጥ በኤምፓክስ በሽታ የመጀመሪያ ሞት መመዝገቡን ያስታወቀው ቅዳሜ ግንቦት 23 2017 ዓ ም ባወጣ ዕለታዊ መረጃ ነው። በጤና ሚኒስቴር የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የኢምፓክስ በሽታ ወደ ኢትዮጵያ መግባቱን ያስታወቀው ባለፈው ሳምንት የሰሞኑ እሁድ ግንቦት 17 ነበር። በበሽታ የተያዙ የመጀመሪያው ሰዎች የተገኙት ከኬንያ እንዲሁም በምትጎራበተው ሞያሌ ከተማ አስተዳደር እንደነበረም ተገልጿል። በበሽታ የተያዙት የአንድ ቀን እድሜ ያለው ህጻን ልጅና እናቱ እንደሆኑ ሁለቱ ተቋማት በወጡት መግለጫ በሰዓቱ አስታውቀ ነበር። ወደ ጎረቤት ሀገር ተጉዞ ነበር ከተባለው የህፃኑ አባት ጋርም የቅርብ ንክኪ የነበራቸው ግለሰቦቹ የመለየትና ክትትል የማድረግ ስራ መጀመሩን መግለጫው ጠቅሷል። በበሽታ የተያዙት ታማሚው ህጻን እና እናቱ አስቀድሞ ተዘጋጅላቸው የለይቶ ማቆያ ኢትዮጵያ ተገቢ ሕክምና ክትትል እየተደረገላቸው እንደሆነ የጠቀሰው መግለጫ የከፋ ጤና እክል አልገጠማቸውም ብሎ እንደነበር ይታወሳል። በበሽታው ሁለት ሰዎች መያዛቸው ይፋ ከተደረገ በኋላ አንድ ተጨማሪ ሰው በኢምፓክስ እንዳለበት የተረጋገጠው ማክሰኞ እለት ነው። እረብ ሁለት ይህ ቁጥር በእጥፍ ጨምሮ በበሽታው መያዛቸው የተረጋገጡ ሰዎች ብዛት ስድስት ደርሷል ብሏል። የብልጽግና ጤና ሚኒስቴሩ ይህ የታማሚዎች ቁጥር እስከ አረብ ድረስ በተመሳይ መልኩ መቀጠሉን ጤና ሚኒስቴሩ በየቅድሚ የሚያወጣው መረጃ ያመለክታል። ጤና ሚኒስቴር ቅዳሜ ምሽት ባወጣው እለታዊ መረጃ መርጃ በበሽታው ተይዞ ከነበሩ ስድስት ሰዎች ውስጥ የአንድ ግለሰብ ህይወት ማለፉን ይፋ አድርጓል። በበሽታው ተይዘው ከነበሩ ሰዎች መካከል የትኛው ግለሰብ ህይወት እንዳለፈ ግን ጤና ሚኒስቴር አልገለጸም። ታጋቾችን ለመመለስ የተስማማው ሐማስ አሜሪካ ያቀረበችውን የተኩስ አቁም ሐሳብ እንዲሻሻል ጠየቀ። አሜሪካ ላቀረበችው የተኩስ አቁም ስምምነት ምላሽ ሰጠው። ሐማስ በህይወት ያሉና የሞቱ ታጋቾች እንደሚለቅ አስታውቋል። ሐማስ የአሜሪካ የተኩስ አቁም ስምምነት እንዲሻሻል ጠይቆ 18 የሞቱ ታጋቾችን ጨምሮ በህይወት ያሉ እስራኤላውያን በመልቀቅና ፊልስጤማውያን እስረኞች እንደሚቀበል አስታውቋል። ቡድኑ ቋሚ የሆነ የተኩስ አቁም ስምምነት እንደሚፈልግ አስታውቆ እስራኤል ሙሉ በሙሉ ከጋዛ እንድትወጣ እርዳታ ወደ ሰርጡ እንዲገባም ጠይቋል። ሐማስ ያቀረባቸው ጥያቄዎች አሜሪካ በቀረበችው የተኩስ አቁም ስምነት ላይ አልተካተቱም ተብሏል። ታጣቂ ቡድኑ በአሜሪካ አሸማጋይነት ለጠረጴዛ የቀረበውን ስምነት ስለመቀበል አለመቀበል በግልጽ ያለው ነገር ባይኖርም ዋሽንግተን ግን እስራኤል ተቀብለዋለች ብለዋል። ሐማስ እንዳለው ምላሹ የፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ለሆነ ስቲፍ ዊትኮፍ ማድረሱን ተናግሯል። ዊትኮፍ በለቀቁት መግለጫ ሐማስ ለዩናይትድ ስቴትስ የላከው ምላሽ ተቀብያለሁ፣ በፍጹም ተቀባይነት የለውና ወደኋላ የሚጎትተን ነው። ሀማስኛ ያቀረብነውን ረቂቅ ተቀብሎ በያዝነው ሳምንት ንግግር መጀመር እንችላለን ብለዋል። በሚቀጥሉት ቀናት የስልሳ ቀናት የተኩስ አቁም ልንደርስ የምንችለው በዚህ መንገድ ብቻ ነው ይላሉ ዊትኮፍ። የእስራኤሉ ጠቅላይ ሚኒስትር ቢናሚን ኔታናው ቢሮ በለቀቀው መግለጫ ደግሞ እስራኤል ዊትኮፍ ያቀረቡትን ሀሳብ ብትቀበልም ሀማስ አሁንም እንደማይቀበል እያስታወቀ ነው ብለዋል። በዩናይትድ ስቴትስ፣ ዩናይትድ ኪንግደምና አውሮፓ ህብረት ሽብርተኞ ቡድን ተብሎ የተፈረጀው ሀማስ እስራኤል ሙሉ በሙሉ ከጋዛ እንድትወጣና አቋም የተኩስ አቁም እንዲደረግ ይጠይቃል። ቡድኑ አክሎም እርዳታ ወደ ጋዛ ሰርጥ ያለምንም እንቅፋት እንዲገባ ጠይቆ አስር በህይወት ያሉና 18 የሞት ታጋሾች እንደሚለቅ በምትኩ በስምምነት የፊልስጤም እስረኞች እንደሚቀበል አስታውቋል። የተወዳችሁ የትዮንስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።